ሰላም እንዴት ናችሁ? ዛሬ እንግዲህ የተባበሩት አካባቢ በሰው ሰራሽ ጽድት ያለ ቦታ፣ ህጻናትም አዋቂንም አእምሮን የሚያሳርፍ ቦታ ወስዳችኋለሁ። የህፃናት መዝናኛ ዥዋዥዌ፣ የመጫወቻ ሳይክል፣ መኪና አለው አዋቂም ቁጭ ብሎ የሚዝናናበት የህፃናት ዋና ባህር እና የተለያዩ ደስ የሚሉ በተለይ ለህፃናት በደንብ የሚጫወቱበት ህሊናን አእምሮን የሚያስደስት ቦታ ነው። ጊዜያችንን እና ከማይሆን አልባሌ ቦታ ከማሳለፍ ልጆቻችን እንደዚህ አይነት አእምሯቸውን የሚያሳድግና የሚዝናኑበት ቦታ አብረን ወስደን እንደዚህ አይነት ጥሩ ቦታ እንድናሳልፍ እዚህ አጋጣሚ ጋብዛችኋል። በዛውም እጅግ ውብ የሆነ የአበባ ማፍሪያ እና መሸጫ ቦታ የአዲስ አበባንም የተባበሩት አካባቢ ያለው ጥሩ ቦታ አስጎበኛችኋለው። እስከ መጨረሻ አብራችሁን ቆዩ። እስከዛ ግን ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁን ጥሩ ጊዜ አብረን እናሳልፋለን። ይህ አካባቢ እንግዲህ ከሀያት እጅግ በጣም ቅርብ ርቀት ላይ ይገኛል። ከመገናኛ ደግሞ በታክሲ በጣም ቅርብ ነው። እንደዚህ አይነት ቦታዎች ብዙ ወጪ ሳያወጡ ለራሶትም ለልጆትም መንፈስን አእምሮን የሚያድስ ቦታ ላይ ይዝናኑ። ጊዜዎትን ባልሆነ እና በማይረባ ነገር ብዙ ገንዘብ አውጥቶ ከሚዝናኑ እንደነዚህ አይነት አምሮን የሚያድሱ ንጹህ ቦታዎች ላይ ልጆትን ወስዶ ቢዝናኑ ለራሶት፣ ለልጆትም ብዙ ነገር ይማሩበታል። የህፃናት የተለያዩ መጫወቻዎች አሉት። መኪና፣ ዝላይ፣ ዥዋዥዌ፣ ትንሽዬ ህፃናት ዋና ባህር፣ የውሃ ፋውንቴን የእግር ኳስ መጫወቻዎች ደስ ደስ የሚሉ ውብ የሆኑ አትክልቶች፣ አበባዎች፣ ችግኞች እና እንዲሁም የውሃ ፋውንቴን በአንድ ቦታ አጠቃሎ የያዘ ነው። በፀሐይ ሰዓት ቁጭ ብሎ ቡናዎትን ጥላ ስር ቁጭ ብሎ እየጠጡ የሚዝናኑበት ቦታም አለ። ይህንን ቦታ እንግዲህ ቪዲዮ ሳይሆን በአካል ተገኝቼ አይቼ ይህንን ለማያውቁት ለተመልካቾቼና እንዲሁም እዚህ ቦታ መምጣት ባይችሉና አይቶት ለማያውቁት ለውድ ቤተሰቦቼ ሊያስጎበኛችሁ ወደድኩ። ውበቱ በአይን ይገባልና ተፈጥሮ ብቻ ሳይሆን በሰው ሰራሽ ተፈጥሮን ማምጣት እንደሚቻልና ምቹ የመኖሪያ የመዝናኛ ቦታ መፍጠር እንደምንችል በዚህ አካባቢ መረዳት እንችላለን። አካባቢ ብቻ ማጽዳት ሳይሆን አእምሮና ሕሊናችንንም ጽድት ማረግ ያስፈልጋል። እጽዋት ደግሞ ምግብ ናቸውና እንደነዚህ የሚያምሩና ደስ የሚሉ እጽዋቶች ጋር ደስ የሚል ጊዜ እናሳለፍ። ልጆትን እያዝናኑ እርሶም ጥላ ስር ቁጭ ብሎ አእምሮት የሚፈልገውን እያሰቡ ቁጭ ብሎ የሚዝናኑበት ቦታ ነው። ብዙ ወጪ ሳያውጡ በጥቂት ነገር እየተዝናኑና እየተደሰቱ መዝናናት ይችላሉ። የውሃ ፋውንቴኑ እጅግ በጣም ላይን የሚማርክ የሚያምር ስፍራ ነው። በቀላል መቶ መጎብኘት ይችላሉ። እንደነዚህ አይነት የሚያምር ቦታዎች እንዳስጎበኛችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩት። ይህ ቦታ እንግዲህ በአጭር ወራት ውስጥ እንደዚህ አእምሮ ሰዎች በደንብ የሚዝናኑበት ቅዳሜ በጣም ብዙ ሰዎች መጥቶ የሚዝናኑበት ቦታ ሆኗል እኔ ግን ማለት የምፈልገው መዲናችን አዲስ አበባ ብቻ ሳይሆን መላው ኢትዮጵያ ከዳር እስከ ዳር እንደነዚህ አይነት የመዝናኛ ቦታዎች ለህፃናት፣ ለአዋቂ፣ ለወጣቶች መስራት እንችላለን። ይህ ግን የሚፈልገው የተባበረና አንድነት በጋራ የመስራት ፍላጎትን ይጠይቃል እንጂ ለመስራት በጣም በቀላል ዘዴ አካባቢያችን በተፈጥሮ እና በሰው ሰራሽ እንዲያሳምርን ለራሳችን፣ ለአእምሯችን፣ ለልጆቻችን ምቹ ቦታን መፍጠር እንችላለን። ዋናው ከምንም በላይ ሰላም ነው እና ሰላም ካለ ለሀገራችን ትልቅ የመነቃቃት ምሳሌ የሚሆን ቦታ ነው። ይህ ደግሞ የምታዩት ወጣቶች ተደራር ተደራጅቶ አበባ አፍርቶ የሚሸጡበት ቦታ ነው። አበባው እጅግ በጣም ማራኪ እና ለዓይን ውብ የሆነ ስለሆነ በዚህ አጋጣሚ ሊያስጎበኛችሁ ወደድኩ። ፊዮሪያ የገጸ ምድር ማስዋቢያ አጠቃላይ ስራ ይላል እና ቦታው ደግሞ ሀያት አካባቢ ይገኛል። እጅግ የሚያምር ለዓይን ውብ የሆኑ የተለያዩ አይነት አበባዎችን የያዘ በጣም የምታደንቁት ለቤቶት፣ ለግቢ፣ ለመስሪያ ቤት፣ ለተለያዩ ድርጅቶች መግዛት ከፈለጉ ይህ ቦታ እንግዲህ ሀያት አካባቢ የሚገኝ ደስ የሚል ሁሌ ከሰኞ እስከ እሁድ የሚሰራበት የአበባ ማፍሪያ ቦታ ነው። በዛውም ይህንን አካባቢው የትኑ ካላችሁ በዚህ አደባባይ እንድታቁ የተባበሩት አደባባይ የሚባል ቀጥታ በዚህ እስክሪን፣ ወደዛ ወደ ሀያት ዋና መስመር የሚወስደው የሚያምር በቅርብ ጊዜ የአፍሪካ መሰብሰቢያ ማደሪያ ቦታ የነበረ ነው። እንደነዚህ አይነት አስተማሪ አዝናኝ ቪዲዮ እንድሰራላችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉን። በሌላ ቪዲዮ እስከምንገናኝ ቻው ቻው።